ግድ ነገር ፍለጋ በግድ በግድ መነካካት በግድ በግድ ሄዳችሁ የሰው ሃይማኖት ነክታችሁ እኔ እፎይ ነኝ። እፊ በልብሽ አባት አምላክ ነቢዩ መሐመድን እየነካ የሚሰማ ጆሮ የሚሰጥ ሙስሊም ካለ መሳቅ እንዳልሞት እንዲለም አስፈራ ሳይ ነው። በሰባት ስላሴ በስምንት ቢያንሴ ቢያንሴን አምጥተው ዣን ጥላ ያለበሱ ቀን አንዱ እፎ እየተባልከው መጀመሪያ ስለ ነብዩ መሐመድ ስም አንተ አንድም የምታውቀው ነገር የለህም። አንተ ክርስቲያን ነህ፣ በእስልምና ዙሪያም እውቀቱም የለህም፣ ባዶ ቅንጭላት ነህ። በክርስትናም እውቀቱ የለህም፣ ባዶ ነው። ነገር ግን በኦርቶዶክስ እምነት እውቀቱ ካለህ ቂጧ ወጥራ ወደ ቤተ ክርስቲያን የምከደውን፣ ጡቷን ከፍታ ወደ ቤተ ክርስቲያን የምከደውን አለባበስ፣ የክርስቲያን አለባበስ እንዲህ አይደለም ብለህ ማስተማር ሲገባህ ስለተከበረው ስለ ሙስሊሙ ማህበረሰብ ስለ ነብዩ መሀመድ አንተ ምን አባካ ግብቶ ነው የምትናገረው? አን ሴተኛ ዳ አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች ሰላም ለእናንተ ይሆን። ዛሬ በአዲስ ቪዲዮ መጥቻለሁ። ቻናሌን በመበቅ ቅድሚያ ሰብስክራይብ ላይክ፣ ሼር እያደረጋችሁ ቪዲዮውን እንድትከታተሉ በአክብሮት እጠይቃለሁኝ። እህቶቼ ዛሬ የመጣሁበት እንዲሁም ለክርስቲያን እህት ወንድሞቼ ወሳኝ ነገር ነው መናገርና ማስተላለፍ የምፈልገው ነገር ስላለ ነው። እሱም ምንድን ነው? በእፎይ ዙሪያ ላይ እና በያው እንግዲህ እፎይ ሰሞኑን እንደሰማችሁት የተለያየ ነገር በእስልምና ላይ የተለያየ የማይሆን ቃላቶች ሲናገር የነበረ ሰውዬ ነው። እኔ ሁሉንም ክርስቲያን ይወክላል ብዬ አላምንም። ነገር ግን አንዳንድ በዚህ አስተሳሰብ ውስጥ ያላችሁ ክርስቲያኖች ለሙስሊም ያላችሁ አስተሳሰብ አንዳንዶቹ በጣም ነቢዩ መሐመድን በጣም በዳይ እንደሆኑና መጥፎ እንደሆኑ ነቢዩ መሐመድ ሰውን የሚበድል ሰውን የሚገፋ ናቸው ብለው የሚያምኑ ፍትሐዊ ያልሆነ ስብዕና የሚሰጧቸው ብዙዎች ክርስቲያኖች አሉ ማለት ነው። እንዲሁም እኔ ያጋጠመኝም ብዙ ነገር የሰማሁትም ነገር ስላለ ነው። ነገር ግን እፎ የሚባለው እኔ ሁሉን ክርስቲያን ይወክላል ብዬ አልልም። ነገር ግን እፎ የሚባል ሰውዬ በእስልምና ላይ በጣም እንደቀለደ እንደሰለቀ፣ እንደ ሁል ጊዜ ማለት ነው ማዋረጃ፣ መሳቂያ፣ መሳለቂያ አረጋችኋለሁ የነብዩ መሐመድ ድም ስም እየጠራው ቲክቶክ ላይ እያለ የተለያየ ስም እየሰጠ እየተሳደበ በጣም። በነገራችን ላይ አንድ ሰው እውቀት ካለው ከመሳደብ ይልቅ ያንን እውቀቱን ሲጠየቅ መመለስ የማይችል ሰው እኔ እውቀት አለኝ ብሎ ለመከራከርም ሆነ ለምንም መቅረብ የለበትም። ፎይ ደግሞ ምንም አይነት ነገር ማስረጃ የለውም። ማስረጃ የሚያመጣቸው ከ ከሃይማኖት ውጭ ናቸው። ጥቀስና ማጣቀሻ እያሳየ አስረዳን ያሉት በቲክቶክ ላይቭ ላይ በስነ ስርዓት በሃይማኖት ንጽጽር ላይ ገብቶ ሲጠይቅ መልስ ያጣ ሰውዬ ነው እፎይ ማለት ማለት ነው። ነገር ግን በእስልምና ላይ እየገባ ጣልቃ እየገባ ልክ ሙስሊምን ለማንቋሸሽ የሚጥረውና ክርስቲያኖች ጓር ለማያያዝ እኛ ክርስቲያንና ሙስሊምን ለማጋጨት ፖለቲካዊ ነገር አይነት ነገር በእስልምና እና በክርስትና ላይ አስመስሎ እየገባ ስለ ሃይማኖት እየዘባረቀ የማያውቀውን ሲጠይቅ የማይመልሰውን እኔ በነገራችን ላይ አንድ ሰው ሲጠየቅ ስለ ራሱ ሃይማኖት በስነ ስርዓት ማስረዳት የማይችል ሰውዬ ምንድን ነው? ደደብ ከሆነ እኮ አይጠበቅበትም። የሃይማኖት ንጽጽር የሃይማኖት ንጽጽር ላይ እኮ አእምሮ ያስፈልጋል፣ መማር ያስፈልጋል፣ እውቀት ያስፈልጋል። ስለ እስልምና ስለ ክርስትና በደንብ ጠንቅቆ ስለሚናገረው ምን አይነት ሀዲስ ነው በእስልምና ምን አይነት በክርስትና ላይ ምን አይነት መጽሐፍ ቅዱስ ነው ያለ የሚናገረው የሚለውን አነጻጽሮ በስነ ስርዓት አንብቦ የጨረሰ ካልሆነ በስተቀር ይሄ ዝም ብሎ እየዘለለ ዝም ብሎ የማያውቀውን አንዱን ዘሎ አንዱን እያመጣ ሃይማኖትና ሃይማኖትን ለማጋጨት የሚጥረው ጥረት እኔ ፕሊስ እህት ወንድሞች ክርስቲያን ይሄን ነገር ባትገድፉ ነው ምለው። እፎይ ግማሾቻችሁ የምትገድፉት ልትኖሩ ትችላላችሁ። ዛሬ የምትገድፉት ግን ነገ፣ እመኑኝ፣ ሙስሊምም ክርስቲያንም በኋላ ላይ እንደ ፍልስጤንና እንደ ማን ነው። አይታችሁታል እንግዲህ ብዙ ነገር በሌላ ሀገሮች የተደረጉ በሃይማኖት ዙሪያ ላይ ብዙ የተደረጉ ነገሮች አሉ። ከእንደዛ በፊት ከመሆኑ በፊት መጀመሪያ ላይ መጠንቀቅ መቻል አለብን። ዛሬ ላይ ትንሽ ትንሽ እያልን በሃይማኖት ትንሽ ትንሽ እርሾ ያደረግናት ነገር ነገ ትልቅ ቦታ ይደርስና አገርን፣ ህዝብን፣ ወገንን እንድናጣ ያደርገናል። ራሳችን እንድናጣ ያደርገናል። ከሃይማኖት በላይ ደግሞ እመኑኝ ምንም ነገር የለም። እኔ በእስልምና ላይ ለኛ አብሶኛ ሃይማኖት የተከበረ ሃይማኖት ነው። የማንኛውንም ሃይማኖት የእኛ ሃይማኖት የእናንተ እንዲከበርላችሁ ከፈለጋችሁ የሌላን ሰው አክብሩ። የሌላን ሰው ማንንም አስገድደንም ተገዶ ወደ እስልምና መንገድ የእኛ ሃይማኖት አይጠራም። እስልምናን ካልተቀበልክ እንዲህ ነው ብለን የምናደርግ እንትን፣ ያል አደለም እኛ ሃይማኖት የእስልምና ሃይማኖት በውዴታና በፍቅር የምትመጡበት እንጂ በግዴታ የምትመጡበትና የግድ እስላም ካልሆን ክፍ ተብሎ ጅሃድ የሚወጣበት እስልምና አደለም። ያስተማረን ቁርአናችን ያስተማረን በፍቅር ጥሯቸው ከመጡ ወደ እናንተ ትክክለኛ መንገድን አሳዩቸው። ያላህን መንገድ አላህ እንደሆነ አንድ እንደሆነ አስረዷቸው። ነቢዩ መሐመድ መልእክተኛ እንደሆኑ እንዲያምኑ አድርጓቸው። ኢየሱስ ክርስቶስ ነቢይ እንደሆነ ንገሯቸው፣ አስተምሯቸው። እናንተ ነገጧት በእነሱ ትጠየቃላችሁልና። እና እናንተ ያንን ነገር ታላስተላለፋችሁ እናንተ በእነሱ ነገ ስንሞት እንጠይቃለን። ለምሳሌ አንዲት ክርስቲያን ጓደኛ የካጠገብ ሆና፣ እኔ የኔን ሃይማኖት በተቻለኝ አቅም ወደ እኔ ሃይማኖት እንድትመጣ ልጠራት እችላለሁ። ያ ምንድን ነው ደግሞ? ያ ግዴታ ስለሆነ ነው። ነገር ግን አላስገድዳትም። ሃይማኖቴ አስገድዱ አላለም። ካስገደድን እንዳውም ትልቅ ለኛ ሀራም ነው ገባችሁ አይደል ስለዚህ የኛ ሃይማኖት የሚያዘው ፍትሐዊ ነገር ነው እኔ በሃይማኖቴ በእስልምና ሃይማኖቴ በማቀው ነው የምናገረው ስለ ክርስትና ራሳችሁ ታውቃላችሁ ክርስቲያን የሆናችሁ ነገር ግን የኛ ሃይማኖት አስገድዳችሁ ክርስቲያንን ወደ እስልምና ጥሩ አይልም በፍጹም በውዴታ ነው አክብሩ ይላል ያላችሁን ተካፍላችሁ ብሉ ይላል። የኛ ሃይማኖት ረሱል ስለ ላ ሰለም ካፊርን አይጠሉም፣ ድሃን፣ ካፊርን ማለት ክርስቲያንን አይጠሉም። በነገራችን ላይ ካፊር ስል አብዛኛውን ካፊር ማለት የሚረዱት እንደ በሌላ ልተረጉሙት ትችላላችሁ። አንዳንዶቻችሁ የሆነ ወንድሜ ስለጠየቀኝ ነው ካፊር ማለት ስድብ ነው ወይ ስላለኝ ነው እና ካፊር ማለት ክርስቲያን ማለት ነው። ክርስቲያን ደግሞ ክርስቲያን ናችሁ በክርስትናችሁ አታፍሩም። እኛም በስልምናችሁ ሊሆን ይችላል፣ አናፍረም። ስለዚህ ካፊር የምንለው እኛ ክርስቲያን ለማለት ነው። በእስልምና በአረበኛ ቋንቋ ካፊር ማለት ክርስቲያን ማለት ነው። እንግዲህ ይህንን ለማለት እወዳለሁኝ። በዚህ በቃላቴ እንዳይከፋችሁ ለማለት እወዳለሁኝ። ነገር ግን በእፎይ ላይ እኔ ብዙ ጥያቄ እያደረብኝ ነገሮች አሉ። በክርስትናም ሃይማኖት ላይ እንደዛው ማለት ነው። እኔ ሃይማኖት ንጽጽር ላይ በጣም እከታተላለሁኝ፣ ከዶክተር ዛኪር ጀምሮ የሃይማኖት ንጽጽር አያለው፣ እከታተላለሁ፣ መስማት ፈልጋለሁ። ትክክለኛውን በቃ በስነ ስርዓት፣ እስኪ የቱ ጋ ነው። እኔ ሃይማኖት ትክክል እንደሆነ አውቃለሁ፣ ግን እስኪ ይሄ ሰው እኔ የክርስትናን ሃይማኖት እስኪ ይሄ ነው ትክክል ይሄ ነው የሚለውን ቃላት የሚያመጡትን ማየት ስለምፈልግ ማወቅ ስለምፈልግ ብዙ ጊዜ ሃይማኖት ንጽጽር እኔ እከታተላለሁ ማለት ነው። በዛን ጊዜ ግን ማስረጃ የለም። እፎይ ሲጠየቅ ከዚህ ቀደም ላይቭ ላይ ገብቶ ሁሴን ላይፍ ላይ ገብቶ ሲጠየቅ የማይሆንን ነገር መዘባረቅ ሳይችል ሲቀር ወደ ስድብ። ምን ማለት ነው ይሄ? እህቶቼ በቃ እናንተም እኮ እኔ የምሬን ነው የምላችሁ። በነገራችን ላይ መሪያችሁን መሪያችሁ ነው የሚያበላሻችሁ። አንድ ሼህ ካለ በእኔ ሃይማኖት ሼሄ የኔ አስተማሪ፣ የማይሆን ነገር ካስተማረ የእሱን ነው ምቀስመው ያስተማረኝን ነው የሚይዘው። ስለዚህ እናንተ የምትማሩትን ነገር ቅድሚያ ያ ሰውዬ ምን ያክል ስለ ሃይማኖት ስለ ክርስትና ሃይማኖት ራሱ ምን ያክል ያውቃል፣ ይህም እንኳን የሙስሊም እንዲናገር ቀርቶ የኛን ምን ያክል እውቀት አለው ብላችሁ መገምገም ማወቅ መቻል አለባችሁ። ካልሆነ ግን እናንተን በውሩ እየመራ እንደገና ደግሞ የሙስሊምን ሃይማኖት እንዲህ ነው እያለ እኛን ለማጣለት የሚያደርገው ፍልስፍናውን አምናችሁ የምትቀበሉ ሰዎች እባካችሁ ፕሊስ ይሄን ነገር አቁሙ። ማንም በሃይማኖት የሚደራደር ሰው የለም። እኔ ከሃይማኖቴ በላይ ምንም ነገር የለም። በዚህ ምድር ላይ መቆሜ ነብሴ ያለችው በሃይማኖቴ ነው። ሃይማኖት ከሌለኝ እኮ ብሞት ይሻለኛል። ለእኔ መኖር ትርጉሙ ምንድን ነው? የኔ ጌታን የምፈራበትና አላህን የምፈራበትን ነገር ካላወቅኩኝ ነገ ጀሀነም እሳት የሚወስደኝ መንገድ ካላወቅኩኝ ጀነት የሚያስገባኝን ነገር ካላወቅኩኝ አላህን አላህ መኖሩን አለመኖሩን ካላወቅኩኝ በሃይማኖቴ ካላመንኩኝ አማኝ ካልሆንኩኝ እኔ በምድር ላይ የመኖሬ ምንድን ነው ትርጉሙ? እንደ ልብስ እኮ በቃ ልብስ ነኝ ማለት ነው። ኖርማል ዝም ብሎ ገባችሁ? ስለዚህ እኛ የምንቆመው ነፍሳችን ያለችው በሃይማኖታችን ነው። ከነፍሳችን በላይ ሃይማኖታችን እንወዳለን። ነፍስ ነው ሃይማኖት። ማንም በቀልድ አያውቅም? ብዙ ልጆችም ይሄ በሃይማኖት መሳለቅ ተገቢ አይደለም። አይታችሁ ከሆነ አንዲት እህታችን የእኛን ቁርአን ይዛ ስትጨፍር ምን ስትል ምን ብዙ ነገር ያደርጋሉ። ግን ይሄ ዋጋ ያስከፍላል። ክፉ ነገር ዋጋ ያስከፍላል። እኛ ደግሞ አንድ ነገር የምታውቁት እህቶቼ፣ ክርስቲያን እህቶቼ ወንድሞቼ ማለት ነው። ልትሰሙኝ ይገባል። አንደኛው ነገር ልንገራችሁ። እኛ በእስልምና ምን ይላል መሰላችሁ የእኛ ቁርአን፣ እኛ አንድ ሰው በሃይማኖቱ ከመጡበት ጅሀድ ቢወጣ ጅሀድ ማለት ለውጊያ ማለት ነው ለመጋደል ቢወጣ አንድ ሰው አንድን ክርስቲያን በሃይማኖት ዙሪያ ላይ ቢዋጋ ሸሂድ ነው ይባላል። ሸሂድ ማለት ለጀነት ነው ይባላል። ኃጢአት የለበትም ማለት ነው ይማርለታል። እስከዚህ ድረስ ነው የኛ ሃይማኖት የሚያዘው። ሃይማኖታችሁ ላይ አትደራደሩ ብሏል። ስለዚህ የማይሆን ነገር ገብቶ ከመዘባረቅ ምን አለ ቢታረፍ፣ ዝም ቢባል ማስረጃ የሌለው ነገር እኔ ብዙ እኔ ይቅርታ አድርጉልኝ፣ ብዙ ክርስቲያን ሼክ የሚባሉ በእናንተ እከታተላለሁኝ ላይቭ ላይ ማስረጃ አምጡ ሲባሉ በጣም ነው የሚንቀጠቀጡት። የራሳቸውን ቁርአን ገልጣችሁ ሁሴን ይሄ ይሄ እኮ ይላል ኢየሱስ የሚያመልከው የራሱ አምላክ ሌላ አምላክ እንዳለ ይናገራል ብሎ አንዱ ሁሴን ሲያስረዳው የለም ብሎ ካደ። እንደዛ የለም አለ። ከዛ እዚህ እዚህ ምዕራፍ ላይ ሂደህ ግለጣ አለው የራሳችሁ ቁርአን ላይ ገልጦ ሲያየው አለ። ከዛ እኔ እኮ ምናምን አለ ለመሸወድም። ከዛ መጨረሻ ወጣ፣ ከላይቭ ላይ ልጁ ይሄንን ሲያይ ወጣ። መከራከር አቃተው ማለት ነው፣ ተሸነፈ። ምክንያቱም እውነትን ነገር ይዞ የተራመደ ሰው መቼም አያፍርም። እኔ እመኑኝ፣ እኔ ክርስቲያን እውነት አይደለም ለእኔ ይውላችሁ፣ እኔ ለራሴ እኔ በማምኖ ሃይማኖቴ ነው ትክክለኛ። የእኔ እውነት ማለት እስልምና ነው የኔ እውነት ማለት እስልምና ነው። የክርስቲያን ደግሞ ለእናንተ ለሃይማኖታችሁ ለራሳችሁ እውነት ነው። የማንኛውም ሃይማኖት ለራሱ ትክክል ነው። ገባችኋ? የእናንተን መክፋት መብት የለኝም እኔ የእናንተን። እናንተ ከሌ ክርስቲያን ነው ብዬ ክርስቲያን እንዲህ ነው እንዲህ ነው ብዬ መተቸት አልተፈቀደልኝም። በሃይማኖቴ ታችሙ እንደዚህ አድርጓቸው አይልም። ኛ ኪታብ አክብሩ ነው የሚለው። በቃ ሃይማኖታችሁን እንዲወዱ አድርጓቸው፣ በፍቅር ጥሯቸው፣ ካልመጡ ተዋቸው አታስገድዷቸው ነው የሚለው። ምክንያቱም ማስገደድ ወደ ለህ ወደ ባልሆነ ቦታ ስለሆነ የሚከተው እኛ ሃይማኖታችን እንትን ነው በቃ ይሄ ዴሞክራሲያዊ አይነት ነገር በቃ ጠብቆ ነው ቁርአናችን የሚያስተምረን የሌላውን መብት በማይጋፋ መልኩ በማይጋፋ መልኩ እና ምን ልላችሁ ነው ሃይማኖት ላይ በጣም የማታውቁትን ነገር የምትዘባርቁ እየገባችሁ ብታቆሙ ምን አለበት? በቃ ካልቻላችሁ ካላወቃችሁ ጠይቁ። ይሄ አንቀጽ ኔ እንዲህ ነው እንዲህ ነው ብላችሁ ጠይቁ። ያልገባችሁን ነገር ጠይቁ ከሚያውቅ እውቀት ካለው ሰው ጋር። ነገር ግን መሐመድ ገዳይ ነው፣ ረሱል እንደዚህ ናቸው፣ መሐመድ ሰውን ይደፍራል፣ ሰውን ይገላል፣ ህጻን ልጅ ያገባል፣ ይደፍራል፣ ህጻን ልጆች ጋር እንደዚህ ያደርጋል፣ በቃ ያልሆነ ስም ብዙ ነገር ተቻችሁ። እኔ ሁሉንም አይደለም ግን አንዳንድ ሙስሊምን በጣም ለሙስሊም ጸር የሆኑ ክርስቲያኖች አሉ። ሙስሊምን የሚጠሉ ማለት ነው። ሙስሊም ሲባል እንደ መጥፎ ነገር የሚወስዱት ክርስቲያኖች አሉ። ይቅርታ አርጉልኝ፣ ይህም በማለት ይስላሉ ነው በክ ሙስሊምም ላይ እንደዛው ለመጥፎ እንትን አስተያየት ያል መለካከት ያላቸው ሙስሊም ሊኖር ይችላል ክርስቲያ- እና ለክርስቲያን እንደዛ የሆነ ማመለካከት ከእስላምም ያላቸው ሰዎች ሊኖሩ ይችላሉ። ግን ይሄ ሃይማኖቱ አይገድፍም ማለት ነው። የማንንም ሃይማኖት መንካት አይፈቀድም፣ በማንኛውም ሃይማኖት በራሴ ሃይማኖት ይሄ ነገር አይ እና ሃይማኖታችን እንደዚህ አድርጉ ብሎ አስገድዳችሁ ወደ እስልምና ምጡ፣ እንዲሁም ስደቡ፣ ተቿቸው፣ ክርስቲያንን ጥሏቸው አይልም። ሃይማኖታችን ይህን ነገር ፍትሐዊ የሆነ እንጂ ፍትሐዊ ያልሆነ ነገር አያዘንም፣ ማለት ነው። ስለዚህ ምልላችሁ ነው ዛሬ የመጣሁት መልእክቴ፣ አንደኛው እንግዲች የምትሰሙ ይህንን ቪዲዮ የምታዩ እህት ወንድሞቼ፣ ቪዲዮን ሸር እያደረጋችሁ እናንተም ደግሞ ትማሩበታላችሁ፣ እንዲሁም ደግሞ እፎይ የሚባልን ሰውዬ በፍጹም መከተላችሁን እሱን ሰውዬ መከተላችሁን ብታቆሙ የተሻለ ነው። ምክንያቱም ዛሬ ላይ አንተ ክርስቲያንና ሙስሊም ወንድሞቻችን ጋር ልታያይዘን ነው፣ እውቀት የለህም፣ እውቀት በደንብ ተማር ብላችሁ ልትገቱት ይገባል እላለሁ። የዛሬው ቪዲዮ ሌላኛው ነገር ሮማን ተሰማ በጣም ነው የምናመሰገነው። እንደውም ይሄ ወንድማችን የሰማችሁት ማለት ነው። እንደዚህ የሆኑ መልካም የሆኑ ክርስቲያን እህት ወንድሞች አሉ። ጥፋትን አብረው ገድፈው የሚያራግቡ ሳይሆኑ ይሄ ነገር ትክክል አይደለም፣ ከጥፋትህ ታረም፣ ክርስቲያን ሙስሊም ወንድሞቻችን ጋር ታጣላናለህ ብሎ የገቱ እህት ወንድሞቻችን አሉ። ከልብ እናመሰግናለን። ለሃይማኖታችን የሚጠቅመን አንድ መሆን ነው የሌላኛውን ሃይማኖት በማክበር የሌላኛውን ሃይማኖት በመውደድ ባለመተቸት፣ አንድ በመሆን ነው። በፍቅር ልንኖር የሚገባው በሃይማኖት ዙሪያ ላይ በመጥፎ ነገር ማሰብ መቻል የለብንም ላለው ሰላማችሁ፣ ብዝት ይበልልኝ። ባይ ባይ።